አብርሃም ችግር ውስጥ ነው። ማይሆን ችግር ውስጥ ነው። አብርሃም ማይሆን እን የተፈጠረ ያለውን ነገር ያውቃለህ። እና አብርሽ ብዙ ምን እና ሀሰተኛ ወረቀት ማሰራት ፈልግ ነበር። ሰራ ሰው ታገኛለህ ነው አይደል? ለም ምን አይነት ጉድ ነው የሚያሰማኝ። ሰላም ሰላም፣ እንዴት ናችሁ ወዲያኛ ቤተሰቦች? እኛ በጣም ደህና ነን። ያው እናንተም ደግሞ በእያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው ባለፈው የተፈጠረውን ነገር አይታችኋል። የሄርሜላ ወሬ አቀባይን ያው አግኝተናው ልናወራው ሞክረናል። ግን ያው እንደነገርናችሁ እሱ ፊቱን ለእናንተም ሊያሳይ ፈቃደኛ አይደለም። ከእሷ ጋር የሚያደርጉትን ነገሮች እንዳለ በቃ የውሸት ነገሮች እንደሚያደርጉ ለእኛ ነግሮናል። አይታችኋል። አብርሃምና ሩት አንድ ላይ እንዲሆኑ እንደማይፈልግ እና እሩታ እንደምከፍሉም ጭራሽ እንደዚህ ባህላል ነግሮናል። ፊቱን ለማሳየት አልቻልንም። የተፈጠረውን ጸባይ ታያችኋል። ያው ሮጦ ነው ያመለጠን። ግን ሮጦ ቢያመልጠንም ከሱ አንድ መረጃ ይዘናል። ስልኩ እኛ ጋ ነው ያለው። ስልኩ እኛ ጋ እስከሆነ ድረስ ደግሞ ውስጡ ላይ ያለውን መረጃ ለማውጣት በጣም ብዙ እየጣርን ነው። በቃ ብዙ ነገር እየጣርን የሆነ መረጃ ደርሶን ነው እንደዚህ አይነት ነገር ላይ ሞያሉ የተባልን ያው እኛ የምናውቀው አለን ልጁን እና አላወቅንም ነበር እንጂ ቶሎ ቪዲዮ ለመስራት ሞከርላችሁ ነበር። ግን ውስጡ ያለውን መረጃ ፋሚሊ ስላላወቅን ነው መጀመሪያ ቶሎ ቪዲዮ ያልሰራንላችሁ። ከፎርምቶ ነው የሚከፈተው ፋይሎቹ ይጠፋሉ ምናምን ስለተባልን ነው ስልኩን ያስቀመጥ። ነው ደውሎ እኛ ጋም ብዙ ነገር አድርጓል። ሁላ ከሳችኋለሁ እስከ ማለት ድረስ ደርሷል። ስልኬን ካልመለሳችሁልኝ ከሳችኋለሁ ወንጀል ነው የሰራችሁት እስከ ማለት ደርሷል። ያው እኛ ጨራሽ ብንታሰር ይሻለናል። አብርሃምና ሩታ ከሚጣሉ ሩታ ከሚከፋት፣ እኛ ብንታሰር ለኛ በጣም ቀላል ነገር ምን። እኛ እዚህ ጋር እሱ ከሰራው ወንጀል በላይ አልሰራንም እኛ። እሱ እውነታውን አውጥተን ብንታሰር ለኛ በጣም ተራ ነገር። እሱ የሰውን ሕይወት እያበላሸ ነው። ልጁ ገብቷቸዋል ለአፋሚሊዎች። እኛ የምንፈልገው እውነታውን ነው እዚህ ጋር የሁሉም እውነት ነው የምንፈልገው፣ እውነታው እንዲወጣ ነው የምንፈልገው እና ብንታሰር ምናምን ምናምን ለኛ ቀላል ነው ስልኩን እጃችን ላይ ነው። ለእኛ የምታሰር ማይከብድ ነገር ነው እና ፋሚሊዎች፣ ስልኩን ሳይፎረመት ምንም ፋይሉ ሳይጠፋ የሆነ ልጅ አወጣላችኋለሁ አይላችኋለሁ ብሎናል። እንግዲህ እሱ ጋር ነው ዛሬ የምንሄደው። ሙሉ ፋይሉን ማስወጣት እንፈልጋለን እና ብዙ ነገሮችን እናንተ ባላችሁን መሰረት ብዙ ነገሮችን ስለ እርግዝናው አጣሩ ብላችሁን ነበር እና እዚህ እርግዝና ላይ አቤል እንዳለበት ብዙ መረጃዎች ደርሰውናል ሄርሜላና አቤል እንደሚያወሩ ብዙ ነገር ተነግሮናል። ሁለቱ እንደሚያወሩ አውቀን አቤል እጁ አለበት። በስነ ስርዓት አቤልም አንደኛው አስመሳይ አንደኛው አስመሳይ ነው። አቤል እዛችጋም አብሮ ከነሩታ ጋ ይሆናል፣ እዚች ጋም ከሄርሜላ ያወራል። በጣም ነው የሚያስመስለው አቤል የሚባል ልጅ በጣም አይተነዋል፣ ሲያስመስል አይተነዋል። ብዙ መረጃዎች ደግሞ እኛ ትክክለኛ መረጃዎች ደርሰውናል። ሁለቱ ግንኙነት እንዳላቸው አቤልና ሄርሜላ ግንኙነት እንዳላቸው ብዙ መረጃዎች ደርሰውናል። ብዙ ነገሮችን ለማወቅ ሞክረናል። ይሄ አርግዣለሁ በሚለው ዙሪያ ብዙ መረጃዎችን ለማየት ችለናል። ይሄ እንዳለ ሀሰተኛ ማስረጃዎች ሁሉም ማስረጃዎች ሀሰተኛ ማስረጃዎች ናቸው። እንዳለ ዛሬ ስልኩን ከፍተን የምናየው ጉድ እኔ ፈጣሪ ረድቶን ፈጣሪ ረድቶን እግዚአብሔር ረድቶን ይህንን ስልክ ተከፍቶ ያወሩትን ነገር ለማየት እኔ እንዴት እንደጓጓል ልነግራችሁ አልችል። በጣም ነው የጓጓሁት። በቃ እዚች ጋር ትልቅ የሰው ህይወት ነው ያለው እዚች ጋር እዚህ ጋር የሩታ ህይወት ነው ያለው። ሩታና አብርሽ የሚጣሉበት ነገር ሙሉ መረጃ እዚህ ጋር ነው ያለው እና ያንን ነገር ማየት በጣም በጣም ጓጉቻለሁ በጣም እና ቤተሰቦች ይህንን መረጃ ለእናንተ ለማሳየት ነው እየለፋን ያለ ነው። እናንተ እንድታዩት በጣም ብዙ እየለፋን ነው። ይሄ መረጃ እዚህ ስልክ ላይ ብዙ መረጃዎች ሁለቱ ያወሩበት ፋይሎች ይኖራሉ፣ እና እነዛ መረጃዎችን ነው ማየት የምንፈልገው። ያንንም መረጃ ለእናንተም ማሳየት እንፈልጋለን። እና ይሄ አቤል የሚባል ልጅ በጣም በጣም አስመሳይ ወሽመጥ የሆነ ሰው ነው። በጣም አስመሳይ ሰው ማንም ማንም እንዳያምኑ። እዚህ ፋይል ላይ ነው ሁሉም ነገር ያለው እዚህ ፋይል ላይ፣ እዚህ ስልክ ላይ ማንም እሱን እንዳያምነው። አቤል እንዳታምኑት፣ የትኛውም ሁለቱ ጋር ገብቶ በቃ ይሄ የእርግዝና የሚባለውንም ነገር እሱ እንዳመጣው ብዙ መረጃዎች ደርሰውናል። በጣም ብዙ ሰሞኑን ማቴዎስ ላይ አብረው እንደነበሩ ምናምን ሻይ ቡና እያሉ እንደነበር ሰምተናል። የሰውን ሕይወት ለማበላሸት ውጭ ብለው ሻይ ቡና እያሉ እያወሩ፣ ምን አይነት ሰው ነው? እንዴት ጓደኛ ላይ እንደዚህ አይነት ነገር። አንተ ሩታ ታሳዝንም። እዚህ ጋር ወልዳ በጣም አስመሳ። ያዝነንብሃል፣ አቤል በጣም ነው ያዘንንብህ። በጣም እኔ ይህ ነገር በጣም ብዙ ሰዎችን እንድናይ ብዙ ሰዎችን እንድናይ እያረገን ነው። ብዙ የሚያስመስሉ ሰዎች እንድናይ እያረገን ነው። በጣም እየደበረን ነው፣ እያረጉ ያሉት ነገር ማለት ነው። ሲጀመር ይህን ቪዲዮ ሩታም አብርሃምም ታዩታላችሁ። ሩታ በተለይ አቤል የሚባል ልጅን ከጎንሽ አርቂው። ሲጀመር ማይሆን ልጅ ነው፣ ማይጠቅም ልጅ ነው። በጣም አንቺ ላይ ብዙ ሴራዎችን እያሰረ ነው። የእርግዝና መረጃም ትናንት እንደደበቀ አይተናል ቪዲዮ ላይ። ማይሆኑ ነገሮች ማለት ነው። እና ፋሚሊ ይህ ስልክ ላይ እርግጠኛ ነን የሆነ ነገር ይኖራል። ልጁም በየሰዓቱ እየተደወለ ስልኩን እንድንመልስለት ምናምን ብዙ እንትኖችን እያደረገ አብዛኛው ሰዓት ስልክ እየተደወለ ነው፣ እያየን ነው። እና አውቀን ነው ዝም ያል ነው። አላነሳ ነውም ስልኩን ኦፍ አርገነዋል። ዛሬ በቃ ስልኩ ላይ ያለውን ጉድ ማየት እንፈልጋለን። ቤተሰብ እናንተ ማየት እንደምትፈልጉ እርግጠኛ ነው። በቃ እዚች ጋ ትልቅ የሰው ሕይወት ነው ያለው እዚህ ስልክ ላይ በጣም ብዙ ፋይል ነው ያለው እና ይህን ነገር ለእናንተ የምናሳይ ነው የሚሆነው። እና ፋሚሊ ልጁ ስራ አልገባውም። ቤት ነኝም ብሎናል። ቤት ስለሆነ እናገኘዋለን። ቤት እንሄድበታለን። ቤት ሄደን የምናገኘው ይሆናል እና ፋሚሊ ተከታተሉን። ቤት እንሄዳለን። እና ቤት ሄደን ፋይሉን እንዲከፍትልን ምን ጥር ይሆናል እንግዲህ። ከእግዚአብሔር ጋር ማየውን ነገር የለም፣ ፈጣሪ እርዳን ነው የምንለው። እና ቤተሰብ እርግጠኛ ነን የሆነ ነገር እንደምናገኝ ዛሬ የሆነ እርግጠኛ ነን ግን ይህን ቪዲዮ በቃ ጨርሳችሁት የሆነ ነገር እናገኛለን እርግጠኛ ነን። ልጁ የሆነ ነገር እንድናገኝ ያደርገናል። ስለዚህ ይህን ቪዲዮ ጨርሳችሁት፣ ይሄ ባለፈው የሚያገኘነው ልጅ ሚኪያስ የሚባለው ልጅ እና የሄርሜላን የአቤልን ጉድ እርግጠኛ ነን እናወጠዋለን ዛሬ ስለዚህ ይህን ቪዲዮ በስነስርዓት ተከታተሉት እስከ መጨረሻ። ዩት ፋሚሊ ያው ቤተሰብ እዚህ በር ላይ ደርሰናል። የልጁ ቤት ይሄ ነው፣ እዚህ ጋር ነው ያለን። ቤቱን እና ካሜራ እንዳያዝን ነግረን ነው ካሜራ እንዳያዝን እና በቃ ሀሳባችንን ስናስረዳው በቃ ልክ ልክናችሁ የሰው ህይወት ከሚበጠበት ልክ ችግር የለውም አገዛቸዋለሁ ብሎ ልንመጣ የቻልነው እና ልጁ ቀስ ቤት ነኝ ብሏል። እንግዲህ እስኪወጣ ድረስ ዛሬ ግን ቤተሰብ ይሄ መረጃ ከወጣ በጣም ው- የብዙ ሰው ህይወት ይስተካከላል። ያው አንድ የአንዳንዱ ባለጌ ሰው አስመሳይ ህይወት ደግሞ ይበላሻል። የሰው ህይወት ለማበላሸት አቤል የሚባል ማለት ልጅ ሲጀምር ማለት ነው። እሩታ ሲጀመር አርቂው ከጎንሽ በጣም ባለጊዜ የለም። እንደ ሻባ ስራ ላይ ነበርሽ ውስጥ መግባት ይቻላል። እንግባ ውስጥ ስራ ላይ ሆነሽ ነው ወይ? መጣን። ያው እንደነገርንሽ ሁሉም ነገር መቼስ ነግረንሻል። እየተፈጠረ ያለው ነገር ነው። እና የልጁ ፋይል የተባለው ስልኩ ይሄ ነው። እና ቴሌግራሙ ብቻ የከፈተልን በቃ ከስልኩም ከከፈተልን መረጃዎችን ማየት ነው። ቴሌግራም አንድ የከፈተልን ብቻ ቻ እንድትሞክርልን ነው። እና ያው ቤተሰብ እንግዲህ ከፈጣሪ ጋር ፈጣሪ ዛ ነው ምንለው ነገር የለም እና ምንም በቃ በጣም ቼርሜላ የምትባል የሰው ህይወት ለመጥበጥ የምታደረገው ነገሮች በጣም በጣም የሚያስነጉሩ የሚያስደብሩ ነገሮች ማለት ነው። በጣም የሚያስጠሉ ነገሮች እያደረገቻለች እና ምንም በጣም ነው የሚደብረው። የምታደረገው ነገሮች በቃ እያደረገች ያለችው ነገሮች በጣም ያስጠላል። እና ያንን ነገር ማጋለጥ እንፈልጋለን። ይህ የውሸት አርግዣለሁ ያለችውም ነገር በቃ አብርሃም ሊሳሳት አይችልም። አብርሃም እንዴት ትዳር እያለው ልጅ እያለው በሰዓቱ ያው ጓደኝነት ጀምረው ምናምን ሊሆን ይችላል፣ ግን በተአምር ሊሳሳት አይችልም። በቃ ሊሳሳት ይችላል ብዬ አላስብም። ምክንያቱም በአብርሃም እተማመንበታለሁ አብርሃምን አምነዋለሁ። ይሳሳታልም ብዬ አላስብም። እና ፋሚሊ ይሄ መረጃ እንዲወጣ ነው የምፈልገው። መረጃዎቹ ይውጡ፣ ፋይሉ እንዲወጣ ነው የምፈልገው። ፋይሎቹ ይውጡና የሚፈጠረውን ነገር አብረን ያለን በቃ እዚች ጋር ከልጁ ጋር ያወራችውንም ነገር ሁሉንም ነገር ማየት እንፈልጋለን። ሁላችንም ይሄን ነገር ማየት እንፈልጋለን። እና እያረገች ያለችውን ነገር አሁንም ቢሆን ተጠንቀቂ። የት አልጋ ቤት እንዳረፍሽ ነው እንጂ ያላወቅነው ያለሽበት ድረስ እንመጣለን። ይሄ ግልጽ ነው። እንዳትጠራጠሪ፣ ጭራሹ ነው በቃ ገባሽ። አረን እንዳትጠራጠሪ። እና ስልኩ እየተከፈተ ነው። ቤተሰብ ትንሽ ጠብቁን። ያው ሊያስቸግር ይችላል። ይከፈታል ብዬ አስባለሁ አረ

ያወሩት ነው። ይምን ይሄ የእርግዝና ፎርድ ወረቀት ነው? አዎ፣ አረ በስማ ምንድን ነው የሚያሴሩት? የሆስፒታል ወረቀት እኮ ነው ከመጀመሪያ ጀምሮ

ፋሚሊ እንግዲህ መጥፎ ጉድ ነው ያለው እዚህ ጋር። በመድኃኔዓለም እሷ ነች ግን ያለው እየተፈጠረ ያለውን ነገር ታውቃለህ። እና አብርሽ እርጉዝ ነኝ ብያለው፣ እና ሀሰተኛ ወረቀት ማሰራት ፈልጌ ነበረ፣ ይሰራ ሰው ታገኛለን ያለች። ጭራሽ እሱ ይሰራላት ወረቀቱን ፋሚሊ። ባለፈው ያገኘ ነው ልጅ ማለት ነው። እንዳልኩት ታውቃለህ እና የእርግዝና ወረቀት እንድሰራልኝ ነው የምትፈልገው። እዛ ደግሞ አሪፍ ብር ከፍልሃለሁ። በመድሃን ያለም ምን አይነት ጉድ ነው የሚያሰማኝ! ጭራሽ ወሩ ከነወሩ እንግዲህ የሁለት ወር ምን አይነት መሰሪ ሰውነች! ግን በመድሃን ያለም

ይወደው የተደዋወሉበት አታይም እንዴ? ሺፍጠን ፍጣን አላለቀም ወይ ይርቆል። ለማንኛውም ማቴዎስ ነው ያለሁት። ሰው የሆነ አቤል የሚባል ልጅ አለ። ይኸው እንዳልኩትም እዚህ ነገር ላይ አቤል እጅ አለ። ምን አይነት አስመሳይ ሰው ነው? ይቅርታ አባቱ። ይሄ ያሰራችሁ ወረቀት ነው ማለት ነው። እያንዳንዱ እኮ ህግ ጋር መቅረብ ያለበት ነገር እርግዝና ወረቀት ከነ ምናምኑ እኮ ነው ያሰራችሁ፣ ከነ ሆስፒታሉ የሆስፒታል አብርሃም ማይሆን ነገር ውስጥ ነው ያለው። አብርሃም ተጠንቀቅ፣ በጣም ተጠንቀቅ። ለማንኛውም የተፈረቀ ትኛው እስከ ዘረስ ሙሉ ክፍያውን ልክሽ እወላለሁ። እስኪ የት ነው የተቀጣጠሩት? ከአቤል ጋር ከአቤል ጋር ተደዋውለው ነው እኔ ማቴዎስ ያለሁት ሰው እልክብሃለሁ። የሆነ አቤል የሚባል ልጅ አለ። እንግዲህ ያው ፋሚሊዎች ሁሉንም ነገር ከአቤል ጋር እንዳስሄዱት ነው እዚህ ጋር የተጻጻፉት ቴክስት የሚያሳየው። የባለፈው ልጅ የጻፈው ቴክስት ማለት ነው። ፋሚሊ አብርሃም ችግር ውስጥ ነው ማይሆን ችግር ውስጥ አብራም ማይሆን እንዳለ፣ ውሸት ነው እንዳለ፣ አቀናብራው እንዳለ። በዚህ ልክ የሰውን ትዳር ለመበጥበጥ የሚደረግ ጥረት በጣም ነው። ይደብረው ሙሉ መረጃ ለአብራም ነው። ምን ሙሉ ፋይል ፎቶ ማንሳት እሺ ከዚህ በላይ እንትን መረጃ ማግኘታችን፣ ምናልባት ስልኩን መክፈት አንችልም። ኢሞ ምናምን በጣም ብዙ ነው። ጋለሪውን ብከፍትልን ደግሞ ሞር አሪፍ ነው። እንዳለ ፋሚሊ እንዳያችሁት ነው እንዳለ ፎርጅድ መረጃ ነው የተሰራው። እንዳለፎርጅድመረጃነሳ ሁሉም ነገር አብራ ማወቅ አለበት ሲጀመር ከልጁ ጋር ነው ያሰሩት። የሁሉ ነገር አቀናፍራ ሴራ የአቤል ግን መኖር በጣም አስመሳይ አስመሳይ ልጅ መሆኑ በዚህ ነው። ሲጀመረ እኮ ብለናል። ማቴዎስ ይገናኛሉ። ፋሚሊ ያ ሁሉም ነገር እንዳያችሁ ውስጥ ነው። ይህ ሁሉም መረጃ ለአብርሃም ማየት አለበት። አብርሽ ንቃ፣ አብርሽ መየን ውስጥ ነው። መየን ችግር ውስጥ ነው ያለው። ንቃ፣ በቃ አርቃት ከጠገባ፣ አርቃት ሁሉንም ነገር እያቀናበረች ሴራ እያሴረችብን። አብርሃም ከቻልክ አርቃት ይህን ሁሉንም ፋይል ለአብርሃም ልከን ምናሳያችሁ ይሆናል። ይህን ነገር አብርሃም ማወቅ አለበት። በቃ ሲጀመር አቢል ማትረባ ልጅ ነው። ትናንት ይህን የፎርጅድ ሰርተፍኬት አሰርተ ነው የደበከው። በጣም ማትረባ ሰው ነው። በጣም ፎርጅድ ቢር ቢዘማ ልብህን ጨካች ቢሰማ አላፊነውን ለዋሳ